ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች፣ ራስ ማጥፋት፣ ራስ ማጥፋት፣ ከዚህም በፊት ሁለቴ ምናምን ሞክራለች። አንቺ እያልሻ ያለሽው አንዱ አለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሽው ሰው አንዱ አለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል አብሮ አብሮ እንዳሉ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት የጣፉ ልጆች ናቸው፣ ምናምን ብሎ ሲሆን እኔ ለሊት አስር ሰዓት የገባት ከገባው በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ፀብ ላይ ናቸው። ያና አልም እንትና እያሉ አይደለም፣ በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒ ነሱ ጋርሱ መሀል ማለት ነው። እኔ ለእሱ እንድደግፍ አልችልም፣ ለእሷም አምልኮ አልችልም። ምክንያቱም ሁለቱም ዳሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለች ታስበያለች። ባይዘወይ ቀነኒ እንደዛ ብሎ ነግሮናል። እሱ ከዚህም በፊት የሆነ ጊዜም እራሷን ልታጠፋው ነበረ ምናም ደርሽ ላት ነው ምናም ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ መጀመሪያ አልተሰማም ነበረ። ግን እሱን የነገራችሁ እራሷን ለማጥፋት እንደምትፈልግ ና እራሱን የነገረ አንቺ ከሆነ ምክንያቱም እሱ ሊፈታ ትፈልጋል እሷ ደግሞ አትፈልግም፣ ኦኬ እስቲ እና ታዲያ አንቺ አሁን ይሄ ይሄ ይሄ ይሄ ከባድ ነው። እስቲ ግን ቆይሜ እኔ የምለው አንቺ ሁለት ከሁለቱም ጋር ቀረቤት አለሽ አይደል? ከሁለቱም ጋር ከሁለቱም ጋር ቀረቤት አለሽ ሲፎ ሲፎ አለሽ ተባዘና አሁን ይሄ አሁን የቤት ነገር እኮ ነው። አሁን አሁን ይሄ የቤት ውስጥ ጉዳይ ነው። ሰማውራት እንትነው ወይ ወይ ወጣ ወጣች አስወጧት እንድትወጣ አደረጋት ሲፎ ኮት ቱ ዴቢ ትመለስ ከእሱ ጋር ተመሳሰለብኝ ላይ

ዋንፍ እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ? ያጠፋ ሰው መያዝ አለበት። እሱን ካጠፋ ግን ካጠፋ ግን ይኸውልህ እንደሱ ሳይሆን ይኸውልህ አንዳንዴ ከጀም ምን ያደርጋል ሲፈልጉት ስለነበረ፣ ፖክስ ሲያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ። እሱ ሜን ቲንግ እሱ ነው፣ በቃ እሱ መግባት አለበት እስር ቤት ውስጥ። ዴ ዊል ዱ ኤኒቲንግ ኤኒ ድራማ ኤኒ ቶክ ላይ ያደርጉ ይችላሉ። እሺ፣ እሱ ገደለው እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ? ያው እሱ ነው አሁን ፖይንቱ። ገባሽ ያው ፖይንቱ እዛ ላይ ነው። ለምን ሳይጣራ እችል እንዴት ነው ከአምስተኛ ላይ ራሷ ልወረውር የቻለችው? መወርወሯንስ ማን አረጋገጠ? ሬሷ በምን አይነት መንገድ ነው ሌላ ቦታ ተገላን ነው የተወረወረችው የሚለው ነገር መረጋገጥ አለበት። ገባች ልጁ ነው ታሪክ ይደረግ ይችላል አንዳንድ ነገሮች ስላሉ ጫ ጫ ንበርባለ ከማ

ልጅ ልውለድ ስትለው አያት ልጅም በሚል ሬሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው፣ የውስጥ መቼም እንትን ከና አይጠፋብንም አይደለ? በህይወት ስንኖር፣ በትዳሩ በነገሩ ስንኖር፣ አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ይችላል፣ ልጅ ለምራት ይችላል። ልውለድ ስትለው አያት ልጅም አላት፣ በዚህ ተጣሉ። በምን አወቅሽ? ኢንፎርሜሽን እንዴት አወቅሽ? ይሄንን ከየት ሰማሽ? እሷን እራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው መጣ ለፈተኛ እሱ ሲተኛ ተነስታ ወጣች፣ እራሷን ጣለች ከፎቅ ላይ ይተባሉ። እንደዛ ነው የሰማሁት እኔ ከጓደኞቹን የሰማሁት ብዙ የሱ ጓደኞች ይመጣቸዋሉ እና እና ጠይቃቸው ምንድን ነው ምናምን እንደዚህ እውነት ነው ምናምን ስላለ አዎ፣ ለሊት አስር ሰዓት እሱ ገባ፣ እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄ ንም ያለን እኔ ደግሞ እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ እንትን ላይ ሆች ሐሙስ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበረ። በብድንት ጣሉት። በመውለድ ኬዝ ነው መሰለኝ እሱ ልጅ አለው አይደለ ከሌላ። እሱ አይላትም ልጅ ልውለድ ስትለው አይቱድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ከየተሰማሽ አንዷለም ጋር ምግባባ አለ ኦኬ ምክንያቱም አንድ ሰፈር ነን። ማለት አንድ ሰፈር ነን ስልሽ ይመጣል እኛ ሰፈር፣ የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን፣ እዛ ሰባት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን ነው የሰማሁት ማለት ነው። ግን ማታ ለሊት ደህና ነበረ። የጸጉሮን አሰርቷ አውቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዚያ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ለሊት አስር ሰዓት ላይ ገብቶ

ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስለ አሟሟቷም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ምኒልክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው፣ ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለም ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር። ለአንዷለም ጎሳም መጽናናት እንመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናት። የልጃችንን ጉማ፣ እሱም እስር ቤት ውስጥ ተቀፈንድዶ በማያውቀው ነገር በማያውቀው ነገር በሌለበት ነገር እስር ቤት ውስጥ ታፍኖ ታስሮ መከራውን እንዲበላ አንፈልግም። እሷም ደመዋ ደመ ከልብ ሆኖ እንዲቀር አንፈልግም ነው። ስለዚህ እውነቱን እንፈልጋለን ነው። የኦሮሞ ሬሳ በቃ እቺ እቺ ምድር ፊንፊኔ ላይ በቃ በዛ ኦሮሞ መኖር አልቻለም በቃ። በተለይ ፊንፊኔ ላይ አልቻለም። እውቀት ያለው ምሁሩ፣ አርቲስቱ፣ አክተሩ መኖር አልቻለም። እየተገደለ ነው። ይሄ ደግሞ ዋነኛው ነው በባለሀብት ሲኖረን ነው እሱም ባለሀብት የለ ኦሮሞ ባለሀብት የለውም ሲጀመር። ግን ባለሀብት እንዶ እንደ ድንገት አንዳንድ እንዶ ባለሀብቶች እንዶ ድንገት ያሉ ካሉም እነሱም ስቃያቸውን እየበሉ ነው በየቀኑ እስር ቤት አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ተጠርጥርሃል በሆነ ግሸ ሸኔ እየረዳ ነው እየተባለ እንትን እየተፈለገበት ሰበብ እየተፈለገበት ስቃዩን እንደበላ ምንም ፊንፊኔ ውስጥ ኦሮሞ መኖር አልቻለም። ያንን ደግሞ በትንሽ ጊዜ ውስጥ የምናስተካክለው ነገር ነው። ችግር የለም፣ እየተሰራበት ነው። ዊ ነው። ስለዚህ አብረናቸው ቡና ስንጠጣ ስለምንል እናቃታለን፣ እናወጣታለን፣ መርዟን እናወጣታለን። አርቲስት ቲፉፊ ማልጀቴ

ሲፉ መነቱሬ ቤት ውስጥ ነበረ ነበረ። የመጣው ደግሞ አስር ሰዓት ምናምን አካባቢ ነው የተባለው። እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳጥል በፊት ነው? የነበረ ሳጥል በፊት ነው የመጣው። መጣ ለፈተኛ እሱ ሲተኛ ተነስታ ወጣች ራሷን ጣለች ከፎቅ ላይ የተባሉ እንደዛ ነው የሰማት ከጓደኞቹን የሰማው ብዙ የእሱ ጓደኞችን ማውቃቸዋሉ እና ጠይቃቸው፣ ምንድን ነው ምናምን፣ እንደዚህ እንደዚህ እውነት ነው ምናምን፣ ስለ አው ሌሊት አስር ሰዓት እሱ ገባ፣ እሱ ሲገባ ተነስታ ራሷን አጠፋሽ ነው ያለን፣ ይሄ ነው ያለን። ኦኬ እኔ ደግሞ እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት። እኮ አንተን ለሆ ሐሙስ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበረ በምድኔት ጣሎት በመውለድ ኬዝ ነው መሰለኝ እሱ ልጅ አለው አይደለ? ከሌላ እሱ አይላትም ልጅ ልውለድ ስትለው አያትወልጅም በሚል ሬሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው የውስጥ መቼም እንትንን ከና አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ች ልጅ ለምረት ላምራት ይችላል። ልውለድ ስትለው አያትወልጅም አላት፣ በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይህንን ኬት ሰማሽ? አንዱ አለም ጋ እኔ እግባባለሁ ምክንያቱም አንድ ሰፈር ነን። ማለት አንድ ሰፈር ነን ስልሽ ይመጣል፣ እኛ ሰፈር የጓደኞቹ ሰፈር ነው ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን እዛ ሰው ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደና ነበረ። ጸጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይም ነገ ምናምን መሰለኝ እንደዛ ነው አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ለሊት አስር ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ያጠፋችው። ግን ዝም ብላ ራሷን አታጠፋም። የሆነ ነገር የተነጋገሩት ነገር ምናምን ሊኖር ይችላል። እውነታው ያለው አንቺ ምት እሷ ናት ራሷን ያጠፋችው ነው እያልሻልሽ እኔ እሷ ራሷን ታጠፋለች ብዬ አላስብም። እንደዚህ የምታደርግ አይደለችም። እንዴት ነው አንቺ ታዲያ? እሱ ተኝቶ ራሷን አጠፋች አልሽ እኮ አንቺ ከየት አመጣሹ? ልንገርሽ፣ እሱ የገቡ አስር ሰዓት ነው። እሷ የሚያጠፋችው ራሷን አስር ሰዓት አይደለም አስር ሰዓት ከምናምን ነው። ቢያንስ እሷ ራሷን ያጠፋችው የተባለው ማለት ነው በተባለ ነው። ጓደኞቹ ደውለው ምንድን ነው ሲሉ ቀ ኮፒሊክ ያረ ይቅርታ፣ ስልክ ገብቶብኝ ነው ምንድን ምንድን ነው የተፈጠረው፣ ምናምን ብለው ሲጠይቁት፣ አይ እኔ ከገባው በኋላ ምናምን ተኝቼ አልፋኝ ስትሄድ አይቻለው፣ ግን እራሷን ታጠፋለች ብዬ አልገመድኩም ምናምን ብሎ ለጓደኛው ሲነግረው ሰምቻለሁ እኔ በስልክ ማለት ነው። ቆይ አንቺን በደንብ ነው ምፈልግሽ፣ በደንብ እንዳትወጪ፣ ስልክም ከደወሉልሽ እንዳታነሺ እንዳታነሺ። እየውልሽ ለሁሉም ጥሩ ነው። ኦኬ ቆይ አንቺ ይኸውልሽ እንግዲህ ታውቂያቸዋለሽ። ከአንዷለም ጋርም ንግግር አለኝ ብለሻል። ስለዚህ አንዷለም ቤት ውስጥ ተኝቶ ነው እሷ እራሷን ያጠፋችሁ ነው እያልሻለሹ። ይህንን የሰማሽው ከጓደኞች ምናምን አደውሉባት ስልክ እንዲ እየተደወለብኝ ነው አሰሞሽ ነበር ያልች። አታንሽላቸው፣ እረፉ አንቺ እያልሽ ያለሹ አንዷለም ቤት ውስጥ ተኝቶ ነው እሷ እራሷን ወርውራ ያጠፋችሁ ነው እያልሻለሽው። አንዷለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል፣ አብሮ እንዳሉ ከእሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጠፉ ልጆች ናቸው ምናምን ብለው ሲሆን እኔ ለሊት አስር ሰዓት ነው የገባት። ከገባው በኋላ ደህናነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው ያን አለም እንትና እያሉ አይደለም በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒና እሱ ጋር ምጹ መሀል ማለት ነው። እኔ ለእሱም ልደግፍ አልችልም ለእሷም ልሆን አልችልም። ምክንያቱም ሁለቱም ደሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘወይ ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች ራስ ማጥፋት ራሷ ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። እንደዛ ብሎ ነግሮናል እሱ። ከዚህም በፊት የሆነ ጊዜም ራሷን ልታጠፋው ነበረ ምናም ደርሽ ላት ነው ምናም ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልተሰማም ነበረ። ግን እሱ ነው የነገራችሁ? ራሷን ለማጥፋት እንደምትፈልግ? አዎ ራሱ ነው የነገረ አንቺ። ምክንያቱም እሱ ሊፈታት ይፈልጋል፣ እሷ ደግሞ አትፈልግም ኦኬ፣ እስቲ እናታ አንቺ አሁን ይሄ ይሄ ይሄ ከባድ ነው። እስቲ ግን ቆይሜ፣ እኔ ምለው አንቺ ከሁለቱም ጋር ቀረቤት አለሽ አይደል? ከሁለቱም ጋር ከሁለቱም ጋር ቀረቤት አለሽ። ሲፎ ሲፎ አለሽ ቶባት ይሆናል